ድረዘትሪፕል አሁን ኤኒ ጊፍት በሶስት ነው። ያ ጀማ ተጋገዙልኝ። ቲሞርክ አንበሳ ይዘር እህቴ፣ በጌታ ስም ዛሬም ሊዘንብ ነው። ጀምረናል መቁጠር በኪዳነ ምህረት ስም እኔ ደግሞ ጥሩ ሆንኩልህ። አንበሳ አመጣሁልህ፣ ገባህ? ጥሩ ሆንችልኝ። አይ በጣም ስትልኪ ጊዜ እኮ እኛ ጩጮች አይደለን። እንግዲህ እናፈላለን ታውቂው የለ? አይ እኔ ብዙ ተጫዋች አይደለሁም። አይ እኔም እኮ ስትልኪልኝ እስቲ ልቀበልሽ ብዬ ነው። ለካ የኛው ቤት ሰነሽ እና እግዚአብሔር ያክብርልህ ለሰጠሽ ክብሮት ኮጂት እናመሰግናለን። በጣም ቅጣት አትቀጣ አይደለ? እስቲ አንዴ የኛው ፋሚሊ ናት እና ትቀጣ አትቀጣ ችግር የለውም ቅጣይ እውነት አልቀጥህ። እኔ መቅጣት እንትኑ የለኝም። ማሬማ አ አትቀጣይ። እኛ ፋሚሊ ማናቸው እኮ አልቀጣትም በቃ። አዎ ተሳዝናለች እንዴ። እንዴ ለምን አሳዝናለሁ? አረ እንደዛ አልወድም። ሰው የሚለኝ ቀጣቸው አሉ የሚያፈሉት የሚያፈሉትን ዋጋቸውን